ሰላም ሰላም ውድ የተከበራችሁ የአስቴር ቻናሌ ቤተሰብ ቤተሰቦቻችን ተመልሼ መልጥቻለሁ። እንግዲህ ኢድ ሙበርክ እንግዲህ ኢድ ሙበርክ አልቋል ማለት ነው። እንዴት ነው? በዚህ አጋጣሚ ልበላቸው ብዬ ነው። እና እንዴት ነበረ? እንግዲህ ሾርቦን ተሰናበታችሁ ወይ? እንዴት ነው ነገረው? እና እስከ ዛሬ አመት ባይ ባይ ያላችሁ ተገላግላችሁ ጀርባችሁ፣ አሁን አረፍ አረፍነ አረፍነ በቃ። የለም የለም። ኦሆ ተመስገን ነው እና እኳን ያደረሳችሁ ማለት ጾሙ በአመት አንዴ ነው የምመጣ። ግን ስራ ወይ ያደክማል እንጂ ማለት ነው ስራ ነው የሚያደክመ ጾሙ ሳይሆን። እና እንደዛ ነው እንግዲህ። ቆይ እኔ የምለው አብረ ፈልገ ፈልገ ፈልገ ስትግራቡ ላይ ዛሬ ነው መሰለኝ፣ ስትግራቡ እየከፈተው እና፣ አንተ ማነን ነው እንደዚህ የምታየው? በዚህ በነጽር ማለት ነው አብረሽን፣ እንደዚህ ሰውን አታይም። እና ማለት ነው ጥያቄ ያለኝ ቤተሰቦች፣ ጥያቄ ያለኝ ግብዳ፣ ጥያቄ ማለት ነው ዱባይ ውስጥ እንደገቡ እናውቀዋለን ይሄ ዱባይ የት ጋ ነው ዝናብ እየዘነበ ያለ? ይህ ሰፈር ነው አላች። ግርም አለኝ። ኦሽ ከዛን ደግሞ አንቺ እና አቀዝቅዙ አለ ቤቴ በረዶ ነይ በክረምቱ ነይ ነይ ነይ እያለ ማለት ነው። እንዲ እሩታ ጠገብ ይሆን ከሆነች አንተ ከመኪና ላይ በረዶን እየጠረክ አንተ ማለት ነው ምበርድሩ ተየን እያደረገ ነው ሩታዬ እየታደርገ ነው። በክረምቱ ነይ ቤቴ በረዶ ሆነ፣ ቀዘቀዘኝ፣ በረደኝ፣ አንቀጠቀጠኝ የምትለው ማለት ነው። ዘፈን ይዘብኝ የመጣው ማለት ነው። ሩታዬ እየታደርገ ነው። እንዴ ሩተ ለምን አልወጣችም እዚህ ጋር አንደኛ ነገር ደግሞ ጽጌ ያየሁት ኢንስታግራም ላይ ፖስትታ ምንድነው ዩኒ ማለት አክምቢት የገባችሁ ነገር አይጁዋ ላይ ዩኒ ብሉቱዝ ነገር የተሰካ ነገር ነው ያየሁበት ማለት ነው። ልጆቹ ቪዲዮ ማይለቁ ወይስ ደግሞ ምን አጋጥማችሁ ነው ምናምን ምን ነው? እኔ ነገር አጋጥማችሁ ይሆናል አላውቅም። ብቻ ማለት እንዴት ነው ነገሩ? ወይስ ዱባይ ውስጥ አልገባችሁም? ዱባይ ውስጥ ማለት ትላንትና ቅዳሜ ነበረ አይደል? እንደ ትላንትና ነበረ የምትመጡት ማለት ነው። እና ግን ዱባይ ውስጥ እንደገባችሁ እናውቃለን። ለምን የሆነ የሆነ ቦታ ቦታ ፖስታችሁ ቪዲዮ ጽጌ የፖስተችሁበት ቦታ ዱባይ ውስጥ ነው ማለት ነው ይሄ ራሱ ይመስልኛል። እና እኔ የገረመኝ ነገር ሩታዬ ተዳ ነው አብረሽ ብቻውን አንዱ ኢንስታግራም ላይ አንዱ ቱክቱክ ላይ እንደዚህ መምጣት የቻለ ምንድነው ነገሩ? በዛ ላይ ደግሞ በረዶ ወስዷል። ቤትን በረደኝ የምትለው አንተ ምስትን ጠገብ አድርገን ማን ልጠራ ፈልገ ነው ጉድ ኮነ። አብረሽ የማይለው ነገር የለም ጉድ ጉድ ጉድ ጉድ፣ ቤተሰቦች ጉድ ኮነ እንዲሁ አንተ ምስትን ቁጭ አድርገ በረደኝ በረደኝ፣ አንዴ ምናምን የምትለው። ይችን መነጽር ደግሞ ከፍ አደርጋት እንደዚህ ያታኝ፣ እንደዚህ ያታኛ። እኛ ምን ሊበላችሁ ቆይ፣ የምለው ነገር ራሱ ጠፋብኝ እኮ ቤተሰቦች፣ ምንድን ነገሩ? ልጆቹ የት ነው አሉ? ሰርጋቸው መቼ ነው? የት ገባችሁት? አረ ወጣ ወጣ በለው እንጂ፣ ወደዚህ እንዲ እንያቸው እንጂ እናን ያቸውን ያቸው ሩታዬም ትላንትና ብቻውን የፈሰተችው እሱም ደግሞ ብቻውን ዛሬ በረደኝ አንቀጠቀጠኝ እያለ መጣ ማለት ነውና፣ እቺ ዘፈን እንደዚህ ከምትለው ማለት ነው። ሩታዬ ነቅፍ አድርገ እንዲያው በረደኝ ስትለው ከሷ ጋር ቪዲዮ ብሰራ ኖሮ ነበረ እና አሁን እንዴት ነው አንተ? እንደዚህ በክረምቱ በምኑ በምኑ እያልክ እንደዚህ የመጣ ቡድኮ ነው። ቤተሰቦቼ ነገሩኝ፣ ሩታዬ ትሄዳ ነው አብረሽ ማንንም እየጠራለ አስታውቅኝ እኔ በኮሜንት ማለት ነው። ሩታዬ የት ነው ያለሽው? ወይስ አንቺ ጠገቡ ቁጭ ብለሽ ነው? መቼም እየቀረጥሽ ነው። አንቺ እዛ ጋር የሆነ ነው ቪዲዮን የለቀቀም እንጂ ነው ነው እንደዚህ ማ ይለቅምና እናንተ እዛ ነው። ቤተሰቦች እንግዲህ ባሉ እንግዲህ እነዚህ ልጆቹ ቪዲዮም ትላንትና አለቀቁም ዛሬም አልተለቀቀም። እንግዲህ እናያለን ማታ ወይ ለቆ እናያለንና ይሄ ነገር ዱባይ ነው አዲስ አበባ ውስጥ ነው ቤተሰቦች እና ነገሩ ሀገራችንም እንኳን ደጋችሁ ማደጉ አድጋለች። እንግዲህ ሰላሙን ያብዛላት እንጂ እኛ እንደዛ ነው። ሰብስክራይብ፣ ላይክ ማረጋችሁን እንዳትረሱ። መቼም ዛሬ እንደመጡ ነው ማቆ እንግዲህ አላቅም። ትናንት እና እንደገቡ ነው ማቆ እነቴ ነው ማለት የፖስተቱበት ቦታ ዱባይ ውስጥ ነው እነሱ ለማናገር ማለት ነው ንጽጊ የሆነ ኢንስታግራም ላይ የተፖስተቱ ቦታ የሆነ ዲቃይዛ እንደውም ካያችሁ ዱባይ ውስጥ ነው። እና መቼም ዱባይ ውስጥ እንደገቡ ነው ናቆ ግን የት ነው ይሄ ዝናብ? የት ነው ይሄ ዝናብ ልጆቹ የት ነው አሉት? ፈለጋ ለነሳ እንደ ዛሬ አኔ እኔ ራፉኝ እስቲ ራመድ ያራሱ እሺ። ለና እናንተ ፈለጋ መቼ ሄዳለሁ? የሰርጉ ቀን እንደው ባይሆን እንጂ ይሄዳሉ እንጂ በሉ ተዘጋጁ፣ ተዘጋጁ ልብሳቸው ምናምን አዘጋጁ እና ሰርጉ ደርሰዋል ለማለት ፈልጌ ነው መጣሁት።